ሴት እንዲሆን አርግዘ ሳይ ብዙ ነገር ሊያስብ ይችላል እንዴ። እኔ እኮ ከቤት አልወጣም እንትን፣ እሱ እኮ የበለጠ አንዳንድ ጊዜ በጉር ቤት ያሰማል። ሰላም፣ ቀላል እኮ ነው። በቃ ንገሪውና፣ አምጪውና አስተዋውቂ በቃ። ሰላም፣ በቃው፣ ንገሪውና እንተዋወቅ። ምን ችግር አለው? ከዚህ በኋላ እኮ ዘመድ ነን፣ ተዛምደናል። የኤቢኖር እየሰማሽ ጠርጥረሽ ነው አይደል? ኧረ በስመ አብ! ኧረ እኔ እንደዛ ማለት አይደለም ቆይ ልጠርጥርሽስ ብል ከማን ጋር ነው የምጠረጥርሽ ታዲያ? በቃ እኔ አልፈልግም እያልኩኝ ለምን ታስገድዱኝ አላችሁ? በቃ መርታ ታያት። ቆይ አንቺ ለምንድን ነው እንደዚህ ያምረርሽ? የልጅሽን አባት ለማስተዋወቅ እንዴት ትፈሪያለሽ? እኔ ምል ከምናውቀው ሰው ነው እንዲያረገሽ? አንቺ አራድ አደለም ት አንዳንድ ጊዜ አድጌ ይነፋሉ። ማን እንዳልኳት ልንገርህ ምትኬ ስንደናገርም ከምር አባዬ ቤት ለዋሀና ለብጌል እህታችሁ ናት ብለን ልትነግራቸው ነው ዳጣ። አሁን ሚድ የቀሰስ አቶ ደረጀ ከዳጣ ጋር የኔን ምርመራ ማድረግ እንዳለባቸው ለዳጣ ነግሯታል። በአባትነት ትጠራጠራለሁ ወይ የሚል ጥያቄ ማስከትላለች። ምናልባትም ከምርመራ ውጤት በኋላ አባት እንዳልሆኑ ቢታወቅ ይህ እጅግ አሳሳቢ እንደሆነው ጻላቸዋለች አቶ ደረጀም በአባትነቴ አልጠራጠርም፣ ግን ለሰዎች ማስረጃ የሆነ ዘንድ በኩራትም ልጀናት ብዬ እንድናገር ማረጋገጫ ይሆነኛል በማለትም ለዳጣ ነግረዋታል። ዳጣ እናቴ ኪዳነ ምረት እርጅኝ እያለችም ዴን ምርመራ የሚያደርጉበት ቀን እንደ ተቃረበም፣ ይህንን በጉጉት እየተጠባበቀች ትገኛለች። ከምርመራ በኋላ ቤተሰቦቿን ስትተዋወቅና በተለይ ደግሞ ከውሃ ጋራ እህትነቷን ለማወጅም የቸኮለች ትመስላለች። ሰላምም የልጅ አባቴን አልናገርም ብላ ወይ ፈንከች ብላለች። አቶ ደረጀ ጉዳቸውን አላወቁ አንድ ነው ግን ያስረገዘሽን ሰው ለማስተዋወቅ የከበደች በማለት ሰላምን ጠይቀዋታል። ሰላምን መናገር እስካልፈለግኩ ድረስ በቃ አታስጨንቁኝ በማለት ቁጣ በታከለበት መልሰውላታል። ወይዘሮ ማርታ አንዳንዴ አቤጌል የምትናገረው ነገር ትክክል ነው በማለትም በሰላም ምላሽ እጅግ በጣም ተናደውባታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬስ ዳጣ ምን አዲስ ነገር አለ? ለማንኛውም አብረን የምንከታተል ይሆናል። በባለፈው ክፍል አቤጌል ወይዘሮ ማርታ በመሄድም ስልኳን እንደጠለፈችባት ና ከዳጣ ጋር ያወሩትን እንደሰማችም እየነገረቻት ነበረ። ምንድነው የሰማችሁ? በማለት ወይዘሮ ማርታ ነገር ይፈራሉና ልጃቸውን እየተሳደቡ ነው። እጃቸውም የሚጠቅምሽን መረጃ አምጥቼልሻለሁ ስሚኝ አለችው። ሰላም ያስረግዛትን ሰው በቀላሉ ማግኘት ስለማትችል ሌላ ሰው አስረግሽሻለሁ ብሎ እንዲቀርብላት እንደ ተጻጻፉ ይህንን ደግሞ በአይኗ በብረቷ እንደ ተመለከተችም ነገረቻት። ወይዘሮ ማርታ ቆም ብለው ማሰብ ይጀምራሉ። ምንም እንኳን ለአቤጌል ጥሩ ምላሽ ባይሰጧትም፣ አቤጌል ከወጣች በኋላ ግን ሰላምን መጠየቅ እንዳለባቸውም ያሳምናሉ። ወይዘሮ ማርታም ይህ ነገር እየከነከናቸው በእንቅልፍ ልባቸው ሁሉ እያሳሰባቸው ነው። አሁን ለአቶ ደረጀ በመንገርም ሰላም ያስረገዛትን ሰው ማወቅ አለብንም በማለት ባለቤታቸውን ይጠይቁታል። ባለቤታቸው ሰላም ለማስተዋወቅ ፈቃደኛ እስካልሆነች ድረስ ለምን እናጨናንቃታለን በማለትም ይመልሱላቸዋል። ወይዘሮ ማርታ ግን ይህማ መሆን የለበትም በፍጹም፣ ለምንድነው ሰላም የምትደብቀንስ? በማለት ባለቤታቸውን እንደምንም ብለው ያግባቡታል። ሰላምን በበኩሏ ዳጣን ከናታን ጋር ለማጣመር በጣም ቸኩላለች። ማለትም ሁለታቸው በፍቅር አብረው ቢኖሩ በጣም ደስተኛ ና እኮ በጣም ነው የሚወድሽ፣ ለምን ፍቅሩን ተቀብልሽ አብራችው አትሆንም እያለችም እየጠየቀቻት ነው። ከናታን ጋር ብሆን አቤጌል ምን ያህል እንደምትናደድ ቤ ታውቂያለሽ አይደለ፣ ከእሷ ነገር መራቅ ነው የምፈልገው እያለችም ዳጣ እየነገረቻት ነበር። አቤጌል ይህንን ሁሉ ትሰማ ነበረ። በዚህም የተነሳ ጥላቸዋ ከልክ እያለፈ መጥቷል። ማለትም ሰላም ናታንና ዳጣን ማጣመር የምታደርጉ ጥረት ጥላቻን አስከትሉባታል። በጣም የልጅ አባቷ ማን እንደሆነ ሰላምን እየጠየቅቻት ነው። ሰላም ስለዚህ ጉዳይ እንኳን መናገር አልፈልግም፣ ለማንኛውም ግን ለልጄ አባት የሚሆን ሰው ፈልጊልኝ እያለችም ጠይቅቻት። አይ እንደሱ ሳይሆን የምር ባል የሚሆንሽ መልካም ሰው አመጣልሻለሁ፣ በማለት ነገረቻት። እንደሱ እንኳን አይሆንም፣ በፍጹም ወይዘሮ ማርታ በአቤጌል አማካኝነት እኔን እያስጨነቀች ነው። ደረጀም እንደዚሁ ማን ያስረግዝሽ፣ አሁኑኑ አምጭና አስተዋወቂን እያሉኝ ስለሆነ ለነሱ ጥያቄ መልስ የሆነ ዘንድ እባክሽ እንፈልግልኝ በማለትም ዳጣን ነግራታለች። ዳጣ ይህንን ከሰማች በኋላ ቀጥታ ወደ ስራ ነው የገባችው። ማለትም ከሞገሴ ጋራ በመገናኘት እናቷ በህይወት እንዳለች እንደሰማችና ይህም ደስታዋን መቆጣጠር እንዳቃጣትም ሞገሴ ገለፀችለት። ሞገሴ እናቷ በህይወት አለች ስለተባለች እንኳን ደስ አለች በማለት ሰላምታ ተቀያየሩ። ታዲያ በዚህ ሁኔታ የቤታቸው ሰራተኛ ያስረግዛትን ሰው ማስታወቅ ስለማትፈልግ እባክህን አንተ እኔ ነኝ ብለህ ቅረብ በማለትም ደረጀና ለወይዘሮ ማርታ መልስ መስጠት እንዳለበትም ለሞገሴ ነገረችው። ሞገሴ ይህንን ሀሰተኛ ነገር ተቀብዬ ተግባራዊ ማድረግ አልፈልግም፣ በጣም ሀጺያት ነው። እርሷ ለምንድን ነው ትክክለኛውን ነገር መናገር የከበዳት? በማለትም ለዳጣ መለስላት። በጣም አላወቅኩም ብቻ የራሷ የሆነ ምክንያት ይኖራታል የልጇ አባት እንደወንክ እባክን አሳምንልን ልጅቷ ለጊዜው በጣም ተጨናንቃ ስለሆነ ነው በማለት ልታሳምነው ሞከረች። ሞገሴ ግን ከዚህ ነገር እጁን እንደማይሰድም ገልጾላታል። ምክንያት ሞገሴ ፍቃደኛ ባለመሆኑ፣ ሰላም አሁን ምን ማድረግ እንዳለባትም እየተጨናነቀች ነው። ስሮ ማርታና ደረጀ መንገድ ላይ ሳሉ ለምንድን ነው ግን ሰላም የልጅ አባትሽን አስተዋውቂን ስንብላት ፈራተባት ላለች ለማስተዋወቅ ፈቃደኛ አይደለችም በማለት እርስ በርሳቸው እየተገላለጹ ነው። እንግዲህ እምቢ ካለች ማስገደድ አይቻልም፣ ዞሮ እሷ ስትፈልግ ታምጣና ታስተዋውቀን በማለት አቶ ድርጅም ነገሩን ቸላ ማለት እንዳለባቸው ለባለቤታቸው ለማሳመን እየሞከሩ ነው። ባለቤታቸው በፍጹም አይሆንም፣ ነገ ዘመድ አዝማድ ጎረቤት ወደ ቤታችን ይከሰታል፣ ያኔ ምን ብለን እንመልሳለን? ለእርሷም ቢሆን ጥሩ አይሆንም በማለት ጥያቄውን የበለጠ እያከረሩት መጥተዋል። ሌላኛው የልጃቸው ጉዳይም እያሳሰባቸው ነው። ከተማሪዎች መካከል ዝቅተኛውን ውጤት እያስመዘገበች ነው። ሆኖም ቢሮ ላይ የተጠየቁት ጥያቄ ቢኖር ለምንድን የማትከታተሏት ተብለዋል። ሌላኛው የውሃ የዋህነት ነው የሚያሳስባቸው እንደውም በዛሬው እለት ተከሳ ነበረ። ቢሮም ቀርባለች። በምን ምክንያት አሉ አቶ ደረጀ። ውሃ የተከሰሰችበት ምክንያት አንዲት ጓደኛዋን ምሳ ገጥም አድርጋ በልታለች። ለምን በላሽ ብዬ ስጠይቃት ምግቧ ይጣፍጥ ነበረ፣ ለዛ ነው የእሷን ምግብ ሰርቅ የበላውት በማለትም ለእናቷ መልሳላታለች። እናትና አባት የውሃ ነገር በጣም አስቸጋሪ ነው። ለማንኛውም ውሃ ደህና ውጤት ታመጣለች ብዬ መቼም አላቅድም ብቻ ከክፍል ወደ ክፍል መዛወሯ ለኔ ትልቅ ነገር ነው በማለት በፊትም የግድ ክትትል ያስፈልጋታል የሚል ትዕዛዝም እንደተሰጣቸውም እየተነጋገሩ ነው። ይህም ልታሻሽለው የማትችለው የዋህነቷ ውጤቷን ቢሆን የተሻለ ውጤት መቼ ማስመዝገብ እንደማትችል እናውቀዋለን። ሆኖም ግን እንግዲህ ነገ ታሪክ ይቀየራል። ሁሉን በተስፋ መጠበቅ ነው ያሉን ባልና ሚስቱ እየተነጋገሩ ነው። ዳጣንና ናታንን ለማቀራረብ ካላት ጉጉት የተነሳ ስለ ዳጣ ያለውን ስሜት እየጠየቀችው ነበረ። ምንም አይነት ስሜት እንደሌለው ለመደበቅ ሞክሯል። እርሷ ግን እንዳወቀችበትና እኛ ፍቅር ውስጥ እንደገባም ገልጻለታለች። ፍቅር ምን ማለት ነው? እስካሁን እኮ ይዞኛ ያውቅም። በማለት በእስከ መጨረሻም ዳጣን እንደሚወዳት ሊደብቃት አልፈለገም። ምና እናታን ያወሩትን አብጌል ታዳምጣቸው ነበረ። ወደአሁኑም ወደ ሳሎን በመከሰት ጭራሽ አንቺን ልታጣምሪ ተታትሪ ያለሽ አይደለም በማለትም ገፈተለቻት። ናታን ግን እባክሽ ነፍሰ ጡር ናት እንደዚህ አይነት ነገር አታድርጊ በማለት አቤጌልን ተቆጣት። ታዲያ አቤጌል የተናገረችው ነገር ቢኖር አባቱ ለማይታወቅ ልጅ ምን አገባኝ የሚል ምላሽ ነበር የሰጠችው። ናታን በአቤጌል ምላሽ በጣም ነው የተናደደባት። እንደዚህ አይባልም ግፍሪ ብሏታል። እሷም እንደዚህ እየመከረ ነው ለካ በኔ ላይ እየተቀየርክብኝ እያለችም ስታምን ጫጭቀው ነበረ። ምንና ዳጣን ቤታቸውን ለቀው መውጣት እንዳለባቸውም በሰላም ላይ ዝታባታለች። ሰላም ክፉኛ ተደናግጣለች። ሰላምም ያቬጌልን ማስፈራሪያ እና ዛቻ ከሰማች በኋላ ዳጣን እጇን እየወጠተችም ይኸው አስፈራርታኛለች እቤት ልታስወጣን ነው በማለት ለዳጣን ነግራታለች። ዳጣም ሁሉ ጊዜ ነው እኔንም ብትለይ ምንም ነገር የሚያሳስብች ነገር የለም እያለችም ለማበረታታት እየሞከረች ነው አቤጌልም ለእናቷ የሆነ ያልሆነውን ሁሉ እየተናገረች ከቤት እንድትወጣ ጥረት እያደረገች ነው። አታንና ዳጣን ለማገናኘት ጥረት እያደረገች ነው። እማዬ ምነግርሽን እመኝ ያለችም ለእናቷ እየነገረቻት ነው። እናቷም የምትይውን ነገር ልመንሽ ወይስ አሁንም እንደተለመደው ተንኮላስበች ነው በማለት ጠይቀዋታል። አቤጌልም እማዬ እመኝኝ እውነቴን ነው የነገርኩሽ እያለች እናቷንም ለማሳመን ሞክራለች። ወይዘሮ ማርታና አቶ ደረጀ ሰላምን ቁጭ አድርገው ማን እንዳስረግዛት ተናገሪ እያሉም እየጠየቋት ነው። ሰላም ግን መናገር እንደማትፈልግም መልሳላቸዋለች። ለ ወይዘሮ ማርታ ግን የማትናገሪበት ምክንያት ምንድን ነው? እስ እኛ ከምናውቀው ሰው ነው እንዲያረግሽ በማለት ወይዘሮ ማርታም ሰላምን አፋጠዋታል። ሰላምም እትዬ የአንችን ቤት ለቅቄ ወጥቼ እንደማላውቅ ታውቂያለሽ ከማን ላረግዝ እችላለሁ? የሚል ንግግርም እየተርበደበደች ተናግራለች። ያቤ ገለ ንግግር ሰምተው እኔን ባልሆነ ነገር ጠርጥረውኝ ባልሆነ እያለችም ለወይዘሮ ማርታ ጠይቃታለች። ወይዘሮ ማርታም እረበስማም ከማን ልጠረጥር እችላለሁ? ዞሮ ዞሮ አሁን ዘመድ አዝማድ ጎረቤትም ይመጣል። ያኔ የልጅ አባቷ ማነው ስንባል ምን አይነት ምላሽ እንሰጣለን? በማለት ይህ ነገር እንዳጨናነቃቸውም ገልጸውላት፣ ምን በቃ ተውኝ፣ እኔ አለመናገር እስከፈለግኩ ድረስ አታጨናንቁኝ እያለች መልሳላቸዋለች። ወይዘሮ ማርታም ተናደው አንዳንድ ሳቤጌል የምትናገረው ነገር ትክክል ሳይሆን አይቀርም ውሃ በይ ተነሽ እንሂድ በማለት ቢሮ ይዘሽ ነይ ወላጅ ስለተባለችው ውሃ ተከትለው መሄድ እንዳለባቸውም ልጃቸውን እንድትዘጋጅ ለማድረግ እየሞከሩ ነው አቶ ደረጀ ግን ሰላምን ለምንድነው የማትናገሪው ምንስ ነው የሚያሸማቅቅሽ በማለት ጠይቀዋታል ሰላምም የልጅ አባቷ ጉዳይ ሲነሳባት ነገሮችን ለማስቀየስ እየሞከረች ነው ይልቁንስ የልጅን ስሟን እንዳልኳት ልንገርህ ምትኪ ብያት አለውኝ እያለችም እስከ ስሟ ድረስ እንዳወጣችላትም እየገለጸችላቸው ነው። በዚህ ሁኔታ እንግዲህ አስቢበት፣ በኋላ ለምትጠይቂው ጥያቄ የሆነ ምላሽ እንፈልጋለን በማለት ያስረገዛትን ሰው መናገር እንዳለባት፣ ለዚህ ደግሞ ስነ ልቦናዋን ማዘጋጀት እንዳለባትም እየነገሯት ነው። ሰላም መቼም ቢሆን አልናገርም ብላለች። በስተ መጨረሻም አቶ ደረጀ ከዳጣ ጋር ተገናኝተዋል። ዳጣ እማዬ ልታስተዋውቀኝ ነው ዛሬ እንገናኛልከኝ በማለት ጠይቃቸዋለች። ደረጀ እናቷን ሊያስተዋውቋት ሳይሆን የዴን ምርመራ ማድረግ እንዳለባቸው በዚህ ሁኔታ እንደተገናኙ ነግረዋታል። ዳጣ ይህኔ በጣም ተደናግጣለች። ምናልባትም የእናንተ ልጅ ባልሆን የትስ ነው መግቤ ክፉ ተላምጃቸዋለሁ። በዛ ላይ ደግሞ አንተ መልካም አባት ነህ። ስለዚህ ምናልባትም የምርመራ ውጤቱ አባቴ እንደወንክ ካላሳየኝ የተደርሳለሁ እያለችም ፊት የሚጠብቃት ህይወት እንዳሳሰባትም ገልጻላቸዋለች። እሱን ለእኔ ታዩ፣ ማንኛውም በአባትነት የተጠራጠሬች ሳይሆን ውጤቱን በመያዝ ለሰዎች እርግጠኛ ሆኖ ለመናገር ያመቸኛል። ይቺ ልጄ ናት ብዬ በኩራት አስተዋውቅሻለሁ በማለትም ለዳጣ ገልጸውላታል። ዳጣም ኪድ የርጅኝ ስትል ወደ ምርመራ ቦታውም አምርተዋል። በሚቀጥለው ክፍል ምን አዲስ ትዕይንት እንመለከታለን። ያቀረብኩላችሁን ይመስል ነበረ። ለቻናሌ አዲስ ሲሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየኳችሁ። ባይ ባይ።